ብዙ ነው ሀይሌ፣ በቃ አንተም ተረጋጋ። እንዲመጣልን ስትለኝ ሁሉ በጣም ነው ደስ ያለኝ እና ያለውን ነገር እዚህ ይመተ ከእሷ እናጣራለን። በጣም ተናዳ ነበር፣ ስሜታዊ ሆና ነበር። እያየ ሀብተዋል። በጣም ትንሽ ተናዳ ነበር። እሺ አባቴ እና በጣም ጮኸብኛለች። ነገር ብቻስ ያለው ነገር አንደኛ ነገር ጓደኛ ለጓደኛ ክፍተት ይኖር ይችላል፣ ልንጣላ እንችላለን። ሚዲያ የሚያስጣ ነገር የለም። ጥሩ ጊዜ ያሳለፍን ሰዎች ነን። ክፉ እና ደግ አብረን ያሳለፍን ሰዎች ነን። ምን እዚህ ያደርሳል? ምን አጣርታ፣ ምንድን ነው? ቢያንስ ሰው ሊያጣላን ፈልጎ ነው ብላ አታስብም ወይ? የሆነ ነገር እና አላውቅም እኮ ኬዙ ምንም እንደሆነ፣ ግን አንተ ምንም አላውቅም ደውላ፣ ተናገረችን፣ ዘጋችሁ፣ በቃ አለቀ። ምንድን ነው እንደዚህ የሚያስደርግ ነገር? ሄሎ እንደዛ ተፈርፍጣ ተገልብጣ እንደዛ እንደ እብድ መሬት የረገጠች የዘለለች የምታልቅሰው ሴትየው ለቪዲዮ ነው። ለቪዲዮ እንደዛ እያለቀሰች ቪዲዮ ሰርታ ለቀቀች።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 ሀይሌ፣ የሄሉ ጎደኛ ብዙዎቻችሁ ታቃላችሁ ብዬ አስባለሁ። የሶስት ዓመት ጎደኛ እንደዚህ ክዶኛል፣ የልብን የውስጥ የአንጀቴን ግሬ እንደዚህ አዋረደኝ፣ ለሰው ተናገረብኝ እያለች ትላትና ስታብድ፣ እኔ የእሷ ቦታ ሁኘ መሬት አይውጠኝ ሰማይ አይውጠኝ እናንተ ተጨንቄ ሊሞት ማለት እንደዚያ ስታልቅ ሶ በቃ እሷ ቦታው የሚያስያየው በጣም ነው የሚከብዱ። ለኳ እሷ ዛሬ ስሰማ ምንድን ነው ቪዲዮ ጋር ምንድን ነው ካሜራ ውስጥ አልገባችም። የሀይልዬ ቪዲዮ አልወርድም ብሎኝ ነው እንጂ አስገባ ነበረ። መድሀነ ለምንም እና ምን ያደሉል ምን አለ። እንዴት እንዲህ ስሜን ታጥፋለች? እኔ ምንም ባላረግ ምንም አላረግኩ። እንዴት እንዲህ ታደርጋለች አለ ሀይልዬ እሱ ነው አላለችም አሁን ትላንት ይሄን ያደረገ ሀይሚዬ ነው አላለችም የከሌ ነው ስሙን አልጠራችም የሶስት አመት ጎደኛ የከሌ ነው አላለችም የሶስት አመት ጎደኛ የልቤን የውስጤን የአንጀቴን የተናገርኩ ሚዲያ ላይ ማን ነው ሰው ላይ አውጥቶ ለምን እንዲያወርደኛል ምናምን ስትል ስትጮጮ ነበረ ሄሉ ዛሬ ሀይልዬ ከተፍ ብሎ አርባ ምንጭ ገባ መሰለኝ እንግዲህ አርባ ምንጭ ስገባ ሄሉ ምንድን ነው ከእንትን ጀርባ ከካሜራ ጀርባ ምናለች መሰላችሁ? መድህነ ለምንም ይመስለኛል መታወቃችሁ እዛ ጋ ነው ከፈለጋችሁ አለ። ይሄን የምሎ እንግዲህ አልጋ ቤቱ ነው፣ አልጋ ቤት ይዞ ይመስለኛል። እነ ሄሉ ናቸው እዛ ይሄዱት። ማነው ሃይልዬ ነው፣ እዛ አርባ ምንጭ ሄደ። ከዛ በኋላ ይሄ ሁሉ የሚደረጉ ለምንድን ነው? ለቪዲዮ እና ብቻ እና ብቻ ነው፣ ይሄ ነገሮች የሚፈጠሩ ለቪዲዮ ነው። ከዛ በኋላ እሺ አባቴ ችግር የለም በቃ እንወስዳለን፣ አሁን አለች ከካሜራ ጀርባ ሆና እኮ ነው ሄሉ፣ ድምፅ አይሰማም መስለው ይሆ መስላ ደግሞ አልቆረጡም እንዳይታወቅባቸው። መድህን ለምኑ እሷ ከካሜራ ጀርባ ሆና ስታወራ ሰማ ነው ተዋረዱ ማለት ነው። ብራንካችሁ ተዋረደ በቃ ውሸት እንደሆነ አዋቅ ነው። እንግዲህ ሃይልዬ እየተናደደ ሰው መስሎ እንዴት እንዴት ታደርገኛለች የፈለገ ነገር ብፈጠር ከካሜራ ጀርባ ወይም ደግሞ በውስጥ መስመር ነው የምንጨርሰው። እ እንዴት ታወረደኛለች እንዴት ወረኛ ታደርገኛለች እያለ እሱ ደግሞ ለብቻ ይንጨረጨራል። እሷ እንደዛ ትላንትና እንዴ እንዲህ ካልሆነ አይታይም ቪዲዮ ማለት ነው። እናንተ ሰው ምን ያክዴ ነው አለ ወይኔ ትላንትና እኔ ማለት ነው ሄሉ እንደዚያ ስታለኝ፣ ወይኔ ማን ነው በደላት ደግሞ ብዬ በጣም ሲጨነቅ ነበረ። ክርስቶስንም በጣም ከምነግራችሁ በላይ በጣም ሲጨነቅ ነበር። ዛሬ ደግሞ ከካሜራ ጀርባ ሆና ደስተኛው ለዛው ድምፅን ብትሰሙ ግርም ነው። ከቻልኩ አሁን አስገባለሁ። መጀመሪያ ላይ አስቀምጣለሁ ማርያምን የእሷ ድምጽ ማለት ነው የገባበት ቦታው ጋር እንትን አስገባለሁ። እና ለምን ይሄ ሁሉ ውሸት አስፈለገ? አይ ህዝብ ተዘቃየ፣ አይ ህዝብ ተዘቃየ። ይሄ ማርያምን በጣም ነው የተዘቃየ ነው። እንዲህ የተንፈራጠጡ ያለቀሱ፣ ምን እያሉ የተጠፋጠፉ፣ የተራገጡ እዚህ ቪዲዮ ላይ ሲመቱ እንዲህ ነው የምታየው ቪዲዮ እከሌ ተጣለ እከሌ ተደባደበ፣ ብለን እነ እኛ ደግሞ የእነሱን ቪዲዮ ማየታችን በጣም ነው የሚገርመኝ። ጀመሩት ደግሞ እንዴ፣ አመት በዓል እየመጣ ነው። እንደነ ሰው ረሳ፣ እንደናንተ ማርያምን አመት በዓል ተረሳ መሰል። ነገ እኮ ሆሳዕና ነው፣ ከነገ ወዲያ እኮ ሆሳዕና ነው። እናንተ በጣም ትልቅ ባህል እኮ ነው ረብ መዳና ለን ወይ ፈጣሪ ድረስልን! እረ ተረጋጉበት።